ከበራችሁ ቤተሰቦቼ ዛሬም እንደ ተለመደው አህሙና ነባ ይዤላችሁ መጥቻለሁ። ደስ የሚል ቪዲዮ ነው የሰሩት፣ ተወዱታላችሁ ብዬ ተስፋ አደርጋለሁ። የአህሙና የነባ አድናቂዎች ላይክ፣ ሼር፣ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ እኔ ደህና ነኝ አልሐምዱሊላህ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበል እያልኩ ዛሬም እንዴት ተለመደው አህሙ እና ነባ ልጅላችሁ መጥቻለሁ፣ ማለት ነው እንግዲህ። ዛሬ አህሙ እና ነባ በሰሩት ቪዲዮ በጣም ደስ ብሎኛል። ላኪን ግን ቶሎ ለመስራት አልተመቸኝም፣ ዋይፋይ ችግር ነበረብኝ። ስራ ምን ነበርኩኝ፣ አልተመቸኝም። እንግዲህ ረመዳን ላይ ያው ከባድ ነው፣ ይከብዳል። ሀቂቃ እኔ ከስራው ወዲህ ራሱ ማለት ነው ኢንተርኔት በጣም አስቸግሮኛል፣ ተበላሽቶብኛል። ኢንተርኔት ዋናው ቤቴ እንደምታውቁት ብዙ ቤት ተመላለስኩ ነው የምሰራው። ሶስት ቤት ነው ያላቸው ሰዎቻችን እና አንደኛው ቤት የለውም ኢንተርኔት ሙል ባለተስፋ ቆርጠን ቁጭ ብለናል። ሁለቱ ቤት አለው ግን አንደኛው ጋር ባላንስ አልሞሉም አልቆ ብዙም አንመጣበትም ብለው አንደኛው ቤት ደግሞ ተበላሽቶብናል ማለት ነው እና ኢንተርኔት ችግር ገጥሞኛል። ለውድ ቤተሰቦቼ ለዝም ነው የማልዘይራችሁ በጣም ይቅርታ። ተስተካክሎልኝ ደግሞ እንደ ድሮ እንደምመጣ እንደመጣ ተስፋለኝ ኢንሻአላህ እንግዲህ ዛሬ አህሙና ነባን ይዤላችሁ የመጣሁትን ደስ የሚል ቪዲዮ ስለሰሩ ነው በረመዳኑ ለአጀራቸውን ይቀበላቸው ማለት ነው እንግዲህ እንደምታዩት ቪዲዮው ላይ ሰዎችን ለመርዳት ያስተካከሉትን ግብዓት ነው ዝጋ ያለው አሁን እንግዲህ ፓኬጅ አለ ብሎ ነበር ረመዳን ላይ በተሰጠው ወይም ደግሞ በተላከለት ገንዘብ ያው እንደ አቅም ማለት ነው ያው እንደ ጠበኩትም አልሆነም ምናምን ብሏልና ተሚዘገይ ባለው። ላመቻች ብሎ ያው ይሄንን ነገር አመቻችቷል። እስከ አምስት ነበር አቀርባለሁ ያለው፣ ያው ስላልተስተካከለለት በዚህ መልኩ ይሄንን ቪዲዮ ሰርቷል ዛሬ ማለት ነው። እና ደስ የሚል ነው፣ ጎበዝ ነው ማለት አሁን ላይ እየ ሁሉም በኪሎ በኪሎ ቢገዛ በጣም ነው የሚጨምረው፣ በጣም ማለት ነው 50 ኪሎ 25 ኪሎ ገዝቶ በኪሎ እየመዘነ እየመዘነ ተርቲብ አድርጎታል ማለት ነው። ይሄ ቢያንስ እንኳን ለአንድ ሰው የሚሆን የተወሰነ ትርፍ ይወጣለታልና በጣም አሪፍ ነው ያደረገው። አህሙ ስራችሁን በጉልበታችሁ እናንተም ስለሰራችሁ ነባና አህሙ አጀራችሁን ከፍ አድርገው፣ እንግዲህ ይህንን ግብአት ደግሞ ለመገዛዣ ብለው ብር የላኩሁት ወንድሞቻችንን ለሚያስፈልጋቸው ሰዎች ድረስ ብለው ለነየቱሁት ወንድሞቻችን አጀራቸውን አለ ይክተላቸው የረመዳን ሚንዳ ከፍ ያለ ነውና በስደት ዓለም ላይ ያላችሁ ሰዎችን የምትረዱ የተራቡ፣ የታመሙ በቃ የቲሞችን የምታግዙ የምትረዱ ሰዎችን አላህ አጀራችሁን ይክፈላችሁ ማለት ነው። በነገራችን ላይ እኛ ስደት ላይ ያለን ሰዎች ወላሂ የአረብ ሀገርን ውሃ ስንጠጣ ይሁን ሀገር ሁነን ያላቅም ብቻ በጣም ሩህሩህ ሀዛኝ ነው የምንሆነው እና አላህ በአማያልቅን ማ ሀላል የሆነ ርዝቅ ይስጠን። ረመዳን ላይ ሁላችንም ነን ተፍተፍ የምንለው ብዬ ነው የማስበው። ቤተሰቡን ዘመዱን የማይዳብዝ የለም በረመዳን መቼም ሁላችንም ከዙርፋችን አንጻር ማለት ነው እና አሁን ላይ ማሻአላህ ሁሉም ሰው ስደተኛ ልጅ ስደተኛ ፋሚሊ ስላለው ወላሂ ደስ በሚል ሁኔታ ነው እየተጾመ ያለው ማለት ነው። አገራችን ሰላሙን መቶለት በቃ አፊያ ጤና ሰጥቷቸው ቤተሰቦቻችን በሰላም ጾመው የሚጠቀማለህ አድርጋቸው እንጂ ማሻአላህ እየሆኑ ነው የሚጾሙት ማለት ነው። ምክንያቱም አስቤዛ ተሟልቶላቸው ነው። ቴምሮ፣ መኮረኒ፣ ሩዙ፣ ዘይቱ፣ ዱቄቱ፣ ስኳሩ። ሀቂቃ ድሮ የምንጾመው የነበረውና አሁን የሚጾም የነበረውን ትንሳ አስታውሰው ስብሓንላ፣ አልሐምዱሊላህ ነው የምለው። ድሮ ምንም እንደዚህ ወላ ተምር ወላ ምን ምን የለም፣ እናቴ ወላ ብስኩት ወላ ሳሙሳ የለም ማለሽ። ብቻ ያወቃ አልሐምዱሊላ፣ ወላሂ ሕይወት ትቀየራለች። የሰው ልጅ ደህናት ሆነና ጾማችንን አላህ ተቀባይ አድርገን ያድርገን ጾመው ከተጠቃሚዎቹ አላህ አድርገን እንሻላ። እኛም ደግሞ አላህ ይሰጥቶን ሀላል የሆነ ገንዘብ የተቸገሩ ምንረዳለህ ያድርገን። የተቸገሩ ወገኖቻችን ደግሞ አላህ ያስደስታቸው፣ አላህ ይረዝቃቸው እንሻአላ። አፍያም ገንዘብም አላ ይረዝቃቸው ማለት ነው። እና አህሙና ነባ እንግዲህ ዛሬ ይህንን በዚህ መልኩ አከፋፍለዋለ። እንዳለውም አህሙ ቫላንስ ያኔ በኪሎ በኪሎ ሲገዛ ብዙ ስለሆነበት ሁሉንም ገዝቶ እየመዘኑ እንደዚህ አድርገው አዘጋጅተው ለአስር ሰው መድበው አስር ሰዎችን ረድተዋል ማለት ነው። ማሻ አላህ ተባረከላህ። አላህ አጀራችሁን ይክፈላችሁ። አህሙና ነባዱ አም ተደርጎላችኋል። አላህ ይቀበላችሁ ማለት ነው። መቼም የሰው ልጅ በጉልበቱም በገንዘቡም ባለው ነገር ተረዳ እንሻ አላህ። አላህ የሚወድለት ስራ ነው የሚሰራው ማለት ነው። ያለው በገንዘብ ወይ የሌለው በጉልበቱ። ገንዘብም የሚሰራውን ጉልበት አይሰራውም፣ ጉልበት የማይሰራውን ገንዘብም፣ ሁለቱ ተደጋጋፊ ናቸው። ላይክ ሰውና ገንዘብ እንደሚያስፈልገው ለኛ ሁሉ ለአንድ ሰው ሰውና ገንዘብ ያስፈልገዋል ማለት ነው። ስለዚህ ገንዘብም ደግሞ ጉልበት ያስፈልገዋል። በዚህ በገንዘብ ይሄን አስቤዛ እንደዚህ ገዝቶ ተርቲብ አድርጎ ለማዳረስ ግዴታ ጉልበት ያስፈልጋል ማለት ነው። አሁን በኪሎ በኪሎ ሱቅ ላይ ቢገዛው ወይ ለስምንት ሰው ወይ ለሰባት ሰው ብቻ ሊሆን ይችል ነበረ። እና ጥሩ ሲስተም ተጠቅሟል። እንደዚህ አድርጎ ከፋፋ ቴምሮን አስር ኪሎ ነው የገዛውና አስር ኪሎ ገዝቶ በኪሎ በኪሎ መድባለ በሰሃን ምናምን አድርጎ ረትባለ ሙ ማለት ነውና ማሻአላህ፣ ላይ ጨምርላችሁ እንግዲህ በስደት አለም ላይ ያላችሁ ደግሞ እነዚህን ሰዎች የረዳችሁ አጅራችሁን እና ይክፈላችሁ። እያሰባችሁትን አላህ ይሙላላችሁ ማለት ነው እና ወደዚህ ፎቶ ስመጣ ደግሞ እዚጋ የምታዩት እናታችን ታማሚ ናቸው እና በፊትም ጀምሮ ይረዳቸው ነበር። አህሙ በተመልካቾቹ ድጋፍ ሐኪም ቤት ወስዷታል። እዚህም ደግሞ ያው እሷ መምጣት ስለማትችል ለዘጠኝ ሰው እዛ አዳርሰው አህሙና ነባ ቤቷ ይዘው መጥተው ዛያራ አድርገውላታል በዛው ማለት ነው። እናታችን እንግዲህ አላህ ያፊያሽን ይመልስልሽ። ሀቂቃ እኔ ራሱ እናንተ ጋር ተፈተፈ ለበላፊ አይን ሰጥቶ ይብላለች። አላህ ያፊያሽን ይመልስልሽ። እናንቺም ለተቸገሩ ሰዎች የምትደርሽ አላህ አድርግሽ እና ማሻ አላህ ተባረከ አላህ ብያለሁኝ። ልጅ ናት እያለች ነው። ነባን እንግዲህ እዚህ ጋር ስታስቀኝ ነበረ። ልጅ ናት ላሳድጋት ይላታል። ምን ወጭም መቀለጃ አረጋት ነባ እኮ እንደ አባቱኝ ይናላ ለማሳድጋት ወረመዳም እንዳትፋሽ ምናምን ስትለው እሷ እንግዲህ ያገባት ወይም የሚያገባት መስሏት ነበር፣ እና እንደ አባቱኝ ላሳድጋት እያለ ነበረ። አሁን ወይ ምር ተው ግን ነቡባታ መልጠ ደስ ይለኛል። ነባየን የጸፋ ደርባባ እንግዲህ አሁን ሽሽ ነው ምትለው እሷ ሁሉንም በቃ እና ዛሬ ደግሞ ድክም ብላለይ፣ እራትም አልበላው፣ ሰሁርም ለቅቶብኝ አልበላሁም፣ ጉፋንም ይዞኛል ብላለይ። ተጨማምሮበታል። እና አብሽር ያለ ሀጀርሽን ከፍ ያለ እንዳይለግስ ይሻል እንሻላ። እንግዲህ አህሙ በሰራኸው ሀይር ስራ እጅርህን አለ ይክፈልህ። ለቀጣይም ደግሞ ከዚህ የተሻለ ይዤ እንደምመጣ ብለሀል። ረመዳን እስከሚፈታም ደግሞ ብዙ ነገሮችን ማሰባሰብ ይቻላል። ቅልቦች ወይም ደግሞ ለጋሽ ሰዎች ካሉ እንዲሁም ለኢድ ፍጥሩም እንደዚሁ ማድረግ ይቻላል ማለት ነው። ውድ ቤተሰቦች ሁላችንም ብንሆን ስንሰጥ አላህ ይሰጠናል። እኛ ሀያ ድርሃም፣ ሰላሳ ድርሃም፣ አምሳ ድርሃም ብንነይት ወላሂ ብራችን በረካ ይኖረዋል። አላህ ታናቀው የሆነ ነገር ይሰጠናል። እና እንሻላ ሁላችንም ደግሞ ከምናገኛት እንደው ትንሽ እንደው አስር ብር፣ ሀያ ብር፣ ሰላሳ ብር በተቸገሩ ወገኖቻችን ድጋፍ ብናረግ ለእኛ ትልቅ አጀር አላት። የቺ ብረ ለእኛ ምንም አትጎዳን፣ ነው ጥቅም ነው። እንደውም ይዛል የምትመጣው ማለት ነው። ሱቅ ላይ ስንሄድ ወይ በአንድ ቫዝሊን ወይ በአንድ ክሬም ነገር እንጨረሳታለን። ለተቸገሩ ሰዎች ግን ብናደርሳት ትልቅ አጀር ነው። ይዛል ነው የምትመጣው እና ኢንሻላህ ያው ከቤት ይጀምራል። ሰደቃ ከቤት ነው የሚጀምረው። መቼም ቤተሰቦቻችን ተጀግረው ወይም እንደዚህ የሚያስፈልጋቸው አስቤዛ ሳይኖራቸው ወደ ውጭ አንገዲም ሁሉም አሁን ላይ ማሻ አላህ ረመዳን ተርቲብ ሆኖ ነው እንግዲህ የሚፈጠረው፣ እንዳልኳችሁ በየሀገሩ እና ማሻ አላህ ብያለሁ። ሀገራችን ሰላም ሆኖልን ደግሞ እንደው የበለጠ ቤተሰቦቻችንን የምንጦር ቤተሰቦቻችንን የምናግዛልህ አድርገን የእነሱ ሀቅ የምንወጣልህ አድርገን ኢንሻላህ እንደው ማነው እኔ ሀቂቃ የቤተሰቦችን ሀቅ መቼ ነው የምወጣው ብዬ አላህን በጣም ነው የምለምነው እና አደራውን አላህ የቤተሰቦቼን ሀቅ መወጣበት አቅም አላህ ይስጠኝ። እንሻአላህ በዱዓ አንረሳሳ ሁላችንም ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁንም አትርሱ። ያው እንግዲህ ባለመዘየሬ በጣም ትልቅ ይቅርታ ጠይቃለሁ። ቪዲዮ የምለቀው ያው እንግዲህ ቻናሌ ባዶ እንዳይሆን እንዳይቀንስብኝ በማለት ነው እንጂ ሰው እንዲዘይረኝ ወይም እንዴ ዞርኩኝ የመልቀቄ ወላሂ በጣም ሸምያ ሲያዘኝ ነው ግን ደግሞ ዝም ከምል ዝም ብዬ ልልቀቀው በሚል ነው መለቀው። ውድ ቤተሰቦችን እና እጅግ በጣም አድርጌ አመሰግናለሁ፣ ለምትዘይሩኝ፣ ለምታበረታቱኝ ሳልዘይራችሁ ለምትዘይሩኝ ማለት ነው። ባላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ውድ ቤተሰቦችን አህሙና ነባም እንግዲህ ሀጀራችሁን አላህ ይክፈለው። ጾማችሁንም አላህ ይቀበላችሁ። የሁላችንንም ጾም አላህ ይቀበለን። ጾመው ከተጠቃሚዎቹ አላህ ያድርገን ማለት ነው። ውድ ቤተሰቦችን ፍጹም ኪሳራዎች የወደቁት ላይ ሳንሆን ተተጠቃሚዎቹ አላህ አድርገንላለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።